ይችላለን እንደዚህ ቆይታችሁ ተመልካቾቻችን ከአማራ ሚዲያ ኮርፖሬሽን የሰዓቱን ዜናዎች ዘንድ ቀርበናል። ዋና ዋና ጉዳዮች እናስቀድማለን። በአፍሪካ ዘላቂ ሰላምና ልማትን ለማረጋገጥ የእምነት ተቋማት ያላቸውን ሚና አጠናክረው እንዲቀጥሉ ፕሬዚዳንት ታዬ አዝቀስላሴ አስገነዘቡ። አማራ ክልል ለመልማት ሰላም ያስፈልገዋል ሲሉ በምክትል ርዕሰ መስተዳደር ማዕረግ የገጠር ዘርፍ አስተባባሪና የግብርና ቢሮ ኃላፊ ዶክተር ድረስ ሳህሉ ተናገሩ። ወለላ አንዳለውና ቤተልሔም ገበያው ዜናዎችን ወደናንተ ስናደርስ እንቆያለን። አብራችሁን ቆዩ። በአፍሪካ ዘላቂ ሰላምና ልማትን ለማረጋገጥ የእምነት ተቋማት ያላቸው ሚና አጠናክረው እንዲቀጥሉ ፕሬዚዳንት ታዬ አጽቀሥላሴ አስገነዘቡ። ሶስተኛው ዓለም አቀፍ የሰላም የአብሮነትና የልማት ጉባኤ በአዲስ አበባ እየተካሄደ ነው። ፕሬዚዳንት ታዬ በጉባኤው መክፈቻ ላይ ባደረጉት ንግግር የሃይማኖት መሪዎች ለሀገር የሰላም ግንባታ ሚናቸው የጎላ መሆኑን አንስተዋል። በአፍሪካ ዘላቂ ሰላምና ልማትን ለማረጋገጥ የሃይማኖት አባቶች ያላቸውን የማይተካ ሚና የበለጠ ማጉላት እንደሚገባቸውም በአጽንኦት መግለጻቸውን ኢዜአ ያዘግቧል። እርስ በስ እርስ በእርስ መረዳዳትና መደጋገፍ የሚያጋጥሙ ችግሮችን በቀላሉ ለመወጣትና ሰላምና ልማት ለማስቀጠል ወሳኝ መሆኑንም አስገንዝበዋል። ኢትዮጵያ ዘላቂ ሰላምን ለማረጋገጥ የጀመረችው ሀገራዊ ምክክር ውጤታማ እንዲሆን የሃይማኖት አባቶች ሚና የጎላ መሆኑን አስረድተው ሚናቸውን የበለጠ አጠናክረው እንዲቀጥሉም ጠይቀዋል። የአማራ ክልል ለመልማት ሰላም ያስፈልገዋል፣ ሲሉ በምክትል ርዕሰ መስተዳደር ማዕረግ የገጠር ዘርፍ አስተባባሪና የግብርና ቢሮው ኃላፊ ዶክተር ድረስ ሳህሉ ተናገሩ። በዱር ቤት የከተማ አስተዳደር ከ322.6 ሚሊዮን ብር በላይ ወጪ የተደረገባቸው የመሠረተ ልማት ግንባታዎች ምርቃት ተካሂደዋል። ቴድሮስ ስሉ ተከታትለውታል። በሰሜን ጎጃም ዞን የደዋ ቸፈር ወረዳ ዋና ከተማ ናት። ዱር ቤቴ ከተማ አስተዳደር በከተማ አስተዳደሩ ባለፉት ሶስት ዓመታትና በ2017 በጀት ዓመት ግንባታቸው የተጠናቀቁ የመሠረተ ልማት ግንባታዎች የምርቃት መራ ግብር ተካሂዷል። የኮሪደር ልማት፣ የንጹህ መጠጡ አቅርቦትና ድንጋይ ንጣፍ በከተማ የተከናወኑ የመሠረተ ልማት ግንባታዎች ናቸው። የዱርቤት ቤቴ ከተማ አስተዳደር ምክትል ከንቲባ በሪሁን ቢረሳው በከተማ የተከናወኑ የመሠረተ ልማት ግንባታዎች ተከናውነው ለተጠቃሚው እንዲደርሱ ያደረጉ አካላት ምስጋና ይገባል ይደርስባቸዋል። የከተማዋን ልማት ለማፋጠን በትኩረት እንሰራለን ብለዋል። ሰላምና ልማት ለአንድ ማህበረሰብ ኦክስጅን ናቸው ብለን በቃልን በተግባር እያረጋገጥነ በአመራር ቅብብሎሽ የበፊቶች ሰርተውልን አልፈዋል። የአሁኖች ደግሞ እየተተካን እየሰራን፣ ቀጣይም እየተካን እንጓዛለን ማለት ነው። የመሰረተ ልማት ስራዎች ወደ ተሻለ እና ወደ ዘመነች ከተማ የምናሸጋግረው ይሆናል። የሰሜን ጎጃም ዞን አስተዳዳሪ አቶ አሰፋ ጥላውን በዱርቤት የከተማ አስተዳደር የተከናወኑ የመሰረተ ልማት ተቋማት ግንባታዎች ይበል የሚያሰኙ ናቸው ነው ያሉት። በክልላችን መንግስት በከተማ አስተዳደሩ በጀትና በህዝብ ድጋፍ የከተማው ህዝብ የዘመናት ጥያቄ የሆነው የንጹህ መጠጥ ውሃ ዱርቤቴን ውብና ጽዱ የማድረግ ፕሮጀክት አካል የሆኑ የኮሪደር ልማቶች ተጠናቀው ለህዝብ አገልግሎት ክፍት የተደረጉ በመሆናቸው እንኳን ደስ አላችሁ ለማለት ወዳለሁ የአማራ ክልል የውሃና ኢነርጂ ልማት ቢሮ ኃላፊ ዶክተር ማማሩ አያሌው ዱርቤቴ ከተማን በልማት የተሻለች ለማድረግ በትብብር እንሰራለን ብለዋል። በአንድ እጃችን ሰላም በአንድ እጃችን ልማት ብለን ባስቀመጥ ነው አቅጣጫ መሰረት አንዱና ወሳኝ የሆነውን የከተማ መሰረተ ልማቶችን ዛሬ እዚሁ በዱር ቤት የከተማ ማሳያ የሆነውን ምረቃ ላይ የተገናኘና የሰራን ስለሆነ ይሄን ወደፊት አጠናክረን የምንቀጥል መሆኑን በዚሁ አጋጣሚ ማረጋገጥ እፈልጋለሁ። በአማራ ክልል በምክትል ርዕሰ መስተዳደር ማድረግ የገጠር ልማት ዘርፍ አስተባባሪና የግብርና ቢሮ ኃላፊ ዶክተር ድረስ አሉ። አማራ ክልል ለመልማት ሰላም ያስፈልገዋል፣ ሰላምን ለማምጣት ልማት ማከናወን ያስፈልጋል ነው ያሉት። ለዚህ ክልል የሚመጥነውና ና የሚያምርበት እንደዚህ አይነት ልማቶችን በፍጥነት ማጧጧፍ ነው። ምክንያቱም ባለፉት ዓመታት የአማራ ህዝብ ሲያነሳቸው ከነበሩ ጥያቄዎች አንዱና ዋነኛው የመልማት ጥያቄ ስለነበር እንዲህ አይነት ህዝብን የሚጠቅሙ ፕሮጀክቶችን በአጭር ጊዜ ውስጥ አቅዶ መፈጸምና ማስመረቅ የክልላችን ዋናና ቁልፍ አጀንዳ መሆን መቻል አለበት። ያነጋገርናቸው የከተማ ነዋሪዎች በከተማዋ የተከናወኑ የመሰረተ ልማት ግንባታዎች የከተማዋን ገጽታ እየቀየሩ ናቸው፣ ደስ ብሎናል ብለዋል። የዱርቤት የከተማ ህዝብ ልማት ወዳድ ነው። ልማት ወዳድ እንደመሆኑ መጠን ከዚህ በፊትም በራሱ ገንዘብ ትምህርት ቤት ገንብቷል ቴክኒክ እና ሙያ ትምህርት ቤትም ገንብቷል። ሃይ ስኩል ገንብቷል። መንገዶችም አስፓልት 2.14 የሚሆን አስፓልት በራሱ ገንዘብ ገንብቷል። ኮብልስቶን ስለተሰራልን እጅግ በጣም ነው የተደሰትነው። ህዝብ ባደራነት የሰጠውን በዚህች ሁለት ሶስት በተጨናነቀ ሰዓት፣ አንደኛ የሰላም እጦት ባለበት ሰዓት በአንድ እጅ ሰላም ለማስከበር ሁለተኛ ልማቱን ህዝብ አስተማምሮ እና በስሩ ያሉ መስሪያ ቤቶችን አስተባብሮ ይህን ልማት ማሳየት ለህዝብ፣ በበለጠ ከዚህ የበለጠ ህዝቡ እና መንግስት ተቀናጅቶ ያለ ምንም ክፍተት ይሰራል የሚል እምነት አለኝ። በዱር ቤት የከተማ አስተዳደር ከ 2014 ዓ ም ጀምሮ ግንባታቸው ሲከናወኑ የነበሩ የመሰረተ ልማት ተቋማት ከ3226 ሚሊዮን ብር በላይ ወጪ የተደረገባቸው ሲሆን 52 ሚሊዮን ብር በማህበረሰቡ ተሳትፎ ልማት ላይ የዋለ ገንዘብ ነው ተብሏል። የመንግስት ሰራተኞች የአካባቢያቸውን ሰላም ለመጠበቅ የበኩላቸውን መወጣት እንዳለባቸው የደብረ ማርቆስ ከተማ አስተዳደር አሳሰበ። ከተማ አስተዳደሩ ከፌዴራልና ከክልል ተጠሪ ተቋማት ሰራተኞች ጋር በሰላም ዙሪያ ውይይት አካሂደዋል። ዝርዝሩን ከየኔነህ አለሙ እንከታተል። በደብረ ማርቆስ ከተማ አስተዳደር ከፌዴራል እና ከክልል ተጠሪ ተቋማት ሰራተኞች ጋር የጥፋት እጆችና መዘዞች በሚል መሪ መልእክት ውይይት ተደርጓል። ግጭቱ ሰብአዊና ኢኮኖሚያዊ ጉዳት ከማስከተሉ ባሻገር ተቋማት የተሟላ አገልግሎት መስጠት እንዳይችሉ ተጽዕኖ አሳድሯል። ሰራተኞቹ ግጭቱ የከፋ ጉዳት እንዳያስከትልና የክልሉ ኢኮኖሚ የበለጠ እንዳይጎዳ በየትኛውም አቅጣጫ መነጋገር እና መመካከር አስፈላጊ ነው ብለዋል። የቀደመው ሰላም እንዲፈጠርም የበኩላቸውን እንደሚያበረክቱ ገልጸዋል። ሰው አሁን በሰላም ወጥቶ መግባት ነው የናፈቀው እኔን አፈቀኝ። እኔን ጨምሮ ትናንት የነበረውን ሰላም ለማምጣት ሁላችንም የየበኩላችን አስተዋጽኦ ማድረግ መቻል እንደ ሕዝብ ነው እየጠፋን ያለ ነው። ለዚያኛው ለዚህኛው ብንሰጠው ምንም ትርጉም የለውም። ስለዚህ የየድርሻችንን እንወጣ፣ አንዳንድ ጠጠር እንወርር ለሰላሙ። ጫካ ውስጥ የገቡት ሰዎችም እኮ የእኛ ወንድሞች ናቸው። ከየትም የመጡ አይደሉ። ለምን ይሞታሉ? ነገ ታርመው ሰላማዊ ሆነን አማራን በጋራ ከችግሩ እናውጣው መዘባበቻ ማድረግ የለብንም ነፃነት ይፈልጋል ልማት ይፈልጋል እኩልነት ይፈልጋል ያልተመለሱ ጥያቄዎች እንዲመለሱለት ይፈልጋል ዘን በጋራ ሆነን ነው ችግሩን የምንፈታው በምን በሰላማዊ መንገድ የደብረ ማርቆስ ከተማ አስተዳደር ምክትል ከንቲባ ስለሺ ተመስገን ሰራተኛው በእውቀትና በእውነት ላይ ተመስርቶ የደረሰውን ኪሳራ በመረዳት ወደኋላ የሚያስቀረንን ግጭት ለማስቆም የድርሻውን ሊያበረክት እንደሚገባ ተናግረዋል የአማራ ክልል ሕዝብ ከሌሎች ሕዝቦች ጋር አብሮ እንዲኖር መነጋገር፣ መወያየት፣ በችግሮች ላይ መግባባት የችግሮችን የመፍትሄ አቅጣጫ ማስቀመጥ እንጂ ያለኛ ሀገር አይኖርም የሚል ሕዝባችንን ወደኋላ የሚጎትተው እንጂ ሕዝባችንን የሚያሻግር አይደለም። ስለዚህ ትክክል አይደለም ነው የእኛ መርህ የእኛ ትግል። የአማራ ክልል ርዕሰ መስተዳደር ጽህፈት ቤት የኢኮኖሚ ክላስተር አማካሪ አቶ አስናቀ ይርጉ የተቋማት ሰራተኞች የመንግስትንና የህዝብን ቅሬታ ለመፍታት መልካም አገልጋይ ሆነው መስራት ይጠበቅባቸዋል ብለዋል። ሰብአዊና ቁሳዊ ጉዳት እንዲቆም ሰላምም እንዲረጋገጥ ሰራተኛው ኃላፊነት አለበትም ብለዋል። ይህን ጦርነት በአግባቡ መዘዙን ተገንዝበን መፍታት ይገባናል። ይሄ ጥፋት እንዲቀውም ሁላችንም እያለንበት መልካም አገልጋይ ከመሆን ጀምረው አዎንታዊ አስተዋጽኦ እናድርግ የሚል ሀሳብ አለኝ። ያመሰግናል። ግጭቱ ከሰብአዊና ኢኮኖሚ ጉዳት ባሻገር አብሮነትንና ነፃነትን እየሸረሸረ በመሆኑም ለሰላም አዎንታዊ አስተዋጽኦ ማበረከት እንደሚገባም አስገንዝበዋል። የኮሪደር ልማቱ ውጤታማ እንዲሆን የቴክኖሎጂ አማራጮች በስፋት ጥቅም ላይ እንዲውሉ እየሰሩ እንደሚገኝ የአማራ ክልል ኢኖቬሽንና ቴክኖሎጂ ቢሮ እንዲሁም የትራንስፖርት ና ሎጂስቲክስ ባለስልጣን አስታወቁ። ተቋማቱ በቅንጅት እየሰሯቸው በሚገኙ ስራዎች ዙሪያ ጋዜጣዊ መግለጫ ሰጥተዋል። አርጎኝ ታደሰ ተጨማሪውን ትነግረናለች። በአማራ ክልል በከተማ ልማት ክላስተር ውስጥ 16 ተቋማት አሉ። እነዚህ ተቋማት ለከተሞች እድገትና መዘመን በቅንጅት ይሰራሉ። በከተማ ክላስተር ከታቀፉ ተቋማት ውስጥ የአማራ ክልል ኢኖቬሽንና ቴክኖሎጂ ቢሮ እንዲሁም የአማራ ክልል ትራንስፖርትና ሎጂስቲክስ ባለስልጣን ተጠቃሽ ናቸው። ተቋማቱ በቅንጅት በሰሯቸው ስራዎች ዙሪያ ጋዜጣዊ መግለጫ ሰጥተዋል። የአማራ ክልል ኢኖቬሽን ና ቴክኖሎጂ ቢሮ በሶስት መሰረታዊ ዘርፎች ላይ የተለያዩ ተግባራትን እንዳከናወነ የቢሮ ኃላፊ አቶ አቤል ፈለቀ ተናግረዋል። መንግስት ወጪ የሚቀንሱ ተጠያቂነትን፣ በሚያሰፍን መልኩ የተገልጋዮችን እንግልት የሚቀንሱ የተሳለጠና የተናበበ የስራ ምህዳርን ለመፍጠር የሚረዱ ስርዓቶች ላይ ተቋማቸው በተለየ ትኩረት እየሰራ ይገኛልን ብለዋል። የተወሰኑ ሲስተሞችን አሁን ቴስት እያደረግን ነው። ለምሳሌ የኢንቨስትመንት ፈቃድ በሚፈልገው ወይም ደግሞ በሚፈቅደው ወይም ባስቀመጠው አሰራር መሰረት አንድ ኢንቨስተር በመረጠው አካባቢና በሚችለው አካባቢ ላይ ኢንቨስት እንዲያደርግ አስፈላጊውን ስርዓቶችን ወይም ሂደቶችን እንዲሄድ በኦንላይን እንዲጨርስና ብዙ እንግሎቶችን እንዲቀንስ በማድረግ በተጨማሪም ደግሞ ሰውኛ የሆኑ ስህተቶችንና መጓተቶችን በመቀነስ በኢንቨስትመንቱ ላይ ፈጣን ቀልጣፋ ና የተናበበ የኢንቨስትመንት ፈቃድ አሰጣጥ የሚያስችሉ ስራዎች እየተሰራ ነው። ማንኛውም ሰው በቀላሉ የከተሞችን የመንገዶችን እንዲሁም የቦታዎችን አድራሻ ና የተለያዩ መረጃዎችን ማግኘት የሚያስችል ዲጂታል ስርዓትን ጨምሮ በኮሪደር ልማቱ የቴክኖሎጂ ውጤቶች ተግባራዊ እንዲደረጉ እየተሰራ መሆኑንም አቶ አቤል አመላክተዋል። ስማርት ፖሎቹን ስማርት ፖሎቹ ደግሞ ፓወራቸውም ሆነ የሚያገኙት ሶርስም ከካሜራዎችም ጨምሮ ከታዳሽ ከተለመደው የኤሌክትሪክ መስመር በተጨማሪ ሌሎች የሶላርና ሌሎች የኃይል አማራጮች እንዲጠቀሙ ከማድረግ አንጻር ከሌላው አንደኛው የስማርት የከተማ ዝመና ፕሮጀክት አንዱ አካል የሆነው የዲጂታል አድሬሲንግ ሲስተም ነው። ከተሞችን የከተሞችን ሲስተም አድራሻን ወይም ደግሞ እያንዳንዱን የመንገዶችና ሌሎች የሚታወቁ ቦታዎችን ዲጂታሊ የት ነው ያሉት፣ እነሱን አክሰስ እንዴት እናረጋለን? የዲጂታል አድራሻ ሲስተሞችን ከማልማት አንጻር ብዙ ጥረት እየተደረገ ነው። የአማራ ክልል ትራንስፖርትና ሎጂስቲክስ ባለስልጣን በበኩሉ መናኸሪያ ላይ ይስተዋል የነበረውን እንግልት የሚያስቀር የኢቲኬት አገልግሎት መስጠትን ጨምሮ የመልካም አስተዳደር ችግር እንዳይፈጠር የሚረዱ ቴክኖሎጂዎችን በስፋት ጥቅም ላይ ማዋላቸውን ምክትል ኃላፊው አቶ ወርቁ ያየ በሰጡት ጋዜጣዊ መግለጫ ላይ አመላክተዋል። አማራ ክልል ወደ 14 የአሽከርካሪ የተሽከርካሪ አገልግሎት መስጫ ማዕከላቶች አሉ። እነዚህ 14 የአሽከርካሪ አሽከርካሪ ተሽከርካሪ አገልግሎት መስጫ ማዕከላቶች ከዚህ በፊት ዲጂታላይዝ አልነበሩ። አሁን ግን ከቴሌክላውድ ኢትዮ ቴሌኮም በመከራየት የዳታ ሴንትራላይዝድ አድርገን ከባሕር ዳር ዩኒቨርሲቲ ጋር በመተባበር የአገልግሎቱን ኦንላይን ወይም ከሰው ንክኪ ነጻ አድርገን በቴክኖሎጂ እንዲደገፍ አድርገናል። የኮሪደር ልማቱ ላይም ቢሆን ባለስልጣን መስሪያ ቤቱ ሞተር አልባ መንገዶች እንዲሰሩም የራሱን አስተዋጽኦ እያደረገ መሆኑንም አመላክቷል። ሞተር አልባ ትራንስፖርትን መሰረት ያደረጉ መንገዶች እንዲገነቡ ምክር ሀሳብ እየሰጠን ነው፣ ክትትልና ድጋፍ እያደረግን ነው። በዛ መሰረት ስታንዳርዱን የጠበቀ መንገዶች እየተሰሩ ነው። እንዳያቸኋቸው ሰፋፊ መንገዶች እየተሰሩ ነው። እነዛ መንገዶች ምንን ምን መሰረት ያደረጉ ናቸው? አንደኛ የእግረኛ መንገድን መሰረት ያደረገ ነው። ሁለተኛ የአካል ጉዳተኞች ተንቀሳቅሰው የሚሄዱበት ነው። በሶስተኛ ደረጃ የብስክሌት መንገዶችን ያሟሉ ናቸው። እነዚህ መንገዶች የሞተር አልባ ትራንስፖርትን የምናሳልጥባቸው ናቸው። የከተማ ልማት ክላስተር ውስጥ የሚገኙ ተቋማት በጋራ እቅድ በቅንጅት መስራታቸው ውጤት እንዲመጣ ማስቻሉንም በጋዜጣዊ መግለጫው ላይ ተጠቁሟል። በባህር ዳር ከተማ እየተሰሩ ያሉ የኮሪደር ልማት ስራዎችን ተከትሎ የሚዘረጉት ዘመናዊ መብራቶች ከተማዋ ካላት ተፈጥሯዊ ውበት በተጨማሪ ሌላ የውበት ገጽታን አላብሷታል። የአማራ ብረታ ብረት ኢንዱስትሪም የባህር ዳር ከተማን የከተሞች ተምሳሌት እንድትሆን በራስ አቅም የውጭ ምርቶችን በመተካት የተለያዩ ቴክኖሎጂ የተገጠመላቸው ስማርት ፖሎችን አምርቶ እየዘረጋ ይገኛል። ጌታቸው ስንታየው በትንታኔ ያዘጋጅቶታል። የክልላችን ርዕሰ ከተማ ባህር ዳር ጣና ሐይቅንና አባይን ተንተርሳ ከመመስረቷ ጎን ለጎን የቦታ አቀማመጧ ለነዋሪዎችና እንግዶቿ ምቹ መሆኗን ያየ ሁሉ ይመሰክርላታል። ከቅርብ ጊዜ ወዲህ ከተሞችን ይበልጥ ምቹ ለማድረግ እየተሰራ ያለው የኮሪደር ልማት ደግሞ ባህር ዳርን ካይን ያውጣሽ አስሏታል። በከተማዋ እየተሰሩ ያሉ የኮሪደር ልማቶችን ተከትሎ የሚዘረጉ ዘመናዊ መብራቶችም ከተሞችን ውብና ማራኪ እያደረጉት ይገኛሉ። የአማራ ብረታ ብረት ኢንዱስትሪም የባህር ዳር ከተማን የከተሞች ተምሳሌት እንድትሆን በራስ አቅም የውጭ ምርቶችን በመተካት የተለያዩ ቴክኖሎጂ የተገጠመላቸው ስማርት ፖሎችን እየዘረጋ ይገኛል። የአማራ ብረታ ብረት ኢንዱስትሪ እኒህን የተለያዩ ቴክኖሎጂ የተገጠመላቸውን ስማርት ፖሎችን ማምረት መቻሉ ደግሞ ቀደም ሲል ይወጣ የነበረውን የውጭ ምንዛሬ ማስቀረትም አስችሎታል። በአማራ ብረታ ብረት ኢንዱስትሪ ተመርተው የኮሪደር ልማቱን ተከትለው የተገጠሙት የመጀመሪያው ዙር ዲጂታል ስማርት የመንገድ ፖሎች አገልግሎት መስጠት ጀምረዋል። በኢንዱስትሪ የመገጣጠምና የማጠናቀቅ አስተባባሪ አቶ እንዳለው አድማሱ ከተገጠሙት ፖሎች አንዱ በሆነው ብላክ ስማርት ፖል ላይ የተገጠሙትን ቴክኖሎጂዎች እንዲህ ያብራራሉ። የታዩት ቴክኖሎጂ ብላክ ስማርት ፖል ነው የሚባለው ብዙ አክሰሰሪዎችን በውስጡ አቅፎ የያዘ ነው። ኦልሞስት ወደ ሰባት አካባቢ የሚሆኑ አለ። አንደኛው ይሄ የምታዩት ቻርጅ የሚያደርገው በገመድ ዋየር ላይ እንደዚህ አድርጎ የምታዩት ይህ ቻርጅ ያደርጋል። ሁለተኛው ደግሞ ከዚህ ጋር የምታዩት ነገር ደግሞ አሁን በራሱ በዋየርለስ ቻርጅ ሲያደርግ እንደዚህ ያሳያችኋል ማለት ነው። እንደዚህ ያደርጋል። ሁለት ነገሮችን አለ። ከዛ ባሻገር ደግሞ ሶስተኛ ምን ይኖረዋል? ይሄ ጂአርፒ የሚባል ከለር አለው። ላይፍ ስትሪቱ እዚህ ጋር የሚያሳያችሁ ምንድነው? ጂአርፒ ማለት ግሪን፣ ሬድ እና ፐርፕል ከለሮችን በፕሮግራም እያቀያየረ የሚያበራ ላይት ነው ማለት ነው፣ ለዚህ ለከተማዋ ድምቀት የሚሰጠው። ከዛ በመቀጠል ደግሞ ስፒከር አለው። ስፒከሩ ቅዳሜ ወይም ውድ ቀን ሊሆን ይችላል፣ በበዓላት ቀን ላይ ለማህበረሰቡ የነብዙ በቀለም ይሁን የነጥራውን ግስም እንዲሆን ይችላል። በዛ ተለቆ ህዝቡ እንዲዝናና ራሱን እንዲያፍታታበት የሚያደርግ ቴክኖሎጂ ተገጥሞለታል ማለት ነው። በአራተኛ ደረጃ ደግሞ የደብል ስክሪን ያለው ዲስፕሌይ አለ። በዛ ላይ የሚለቀቁ ፕሮግራሞች፣ የሚተላለፉ መልእክቶች ካሉ ለማህበረሰቡ በዛ እንዲተላለፍ የተደርጎ የተገጠመለት ነው። ከዛ ባሻገር ካሜራ አለው። 360 ዲግሪ ይሽከረከራል። እስከ 300 ሜትር ሬዲየስ ድረስ የመቅረጽ ነገሮችን በአካፔ ማድረግ እንትን አለው ማለት ነው። በአማራ ብረታ ብረት ኢንዱስትሪ የመገጣጠምና ማጠናቀቅ የስራ ክፍል ኃላፊ ይነበብ ታምሩ ካሁን በፊት የነበሩ ፖሎች በአጭር ጊዜ ይቃጠሉ እንደነበር ጠቅሰው የአማራ ብረታ ብረት ኢንዱስትሪ ያመረታቸው ስማርት ፖሎች ግን ይህን ችግር የሚፈቱ ናቸው ይሉናል። እያንዳንዱ ሁሉም የመቆጣጠሪያ ስርዓት አላቸው። አንዱ ስማርት ፖል ከአንደኛው ስማርት ፖል ተናቦ የሚሰራበት ለጥገናም አገልግሎት ይሁን ለቁጥጥር ስርዓት እንዲመቻ አድርገን አላርም ያለው አላርም ማለት የ ምንድነው ኢንዲኬተር ወይም አመላካሽ ነገር አድርጋ ሲገጥመው ይሄ ነገር ተካቶለት ማንቂያ ተካቶለት ምንም ሳይጎለው በጣም ዘመናዊ በሚባል ቴክኖሎጂ በኛው እዚህ ውስጥ አማራ ክልል ባለው የሰው ኃይል በራሳችን ግብዓት ተጠቅመን ያመረተው ስማርት ፖል ነው። በተለይ ደግሞ ክልላችን ላይም ለወደፊቱ ያሉ ሰፊ ስራዎች አሉ የሚጠብቁን ለነሱም ራሳችን ዝግጁ አድርገን በራሳችን የሰው ኃይል አቀናጅተን የምናመርተው የፖል አይነት ነው። የአማራ ብረታ ብረት ኢንዱስትሪ ዋና ስራ አስፈጻሚ አቶ ዘላለም በላይም ሶስት አይነት ስማርት ፖሎች አማራ ብረታ ብረት ኢንዱስትሪ እያመረተ እንደሚገልጸው የእነዚህ ስማርት ፖሎች ዝርጋታ መከናወኑም ነዋሪዎቹንና እንግዶችን በሚንቀሳቀሱበት ጊዜ ደህንነታቸው እንዲጠበቅ ካሜራዎችን ጨምሮ የተለያዩ ቴክኖሎጂ የተገጠመላቸው ናቸው ይላሉ። የመጀመሪያው ቢጫው ፍላወር ፖል የሚባለው ሁለተኛው ደግሞ ይሄ ጥቁሩ ብላክ ስማርት ፖል እንለዋለን። ሶስተኛው ሲ ታይፕ ወይም ሲ አይነት የምንለው የስማርት ፖል ነው። ሶስቱም በዲዛይን የተለያዩ ናቸው። ከዲዛይን ጀምሮ ፋብሪኬሽን ላይ እና ኢንስታሌሽንና ኮንፊገሬሽን ጨምሮ በኤንተርፕራይዙ ሰራተኞች ነው የተመረተው። እነዚህ ሶስቱ ምርቶች የውጭ ምርትን የሚተኩና ና የውጭ ምንዛሬን የሚያድኑ ናቸው። የተገጠመላቸው ሰርቪሊያንስ ለከተማ አስተዳደሩም ይሁን ለሌሎች ምርምር ተቋማት የተለያዩ ሴንሰሮችን እና ካሜራዎችን ስለያዙ ለትራፊክ ላይት ኮንትሮል ሊሆን ይችላል። የዌዘር ኮንዲሽን ሜትሮሎጂካል ዳታ ሊሆን ይችላል። ሌሎች የተለያዩ ዳታዎችን ከዚህ ስማርት ፖል ማግኘት ስለሚቻል የተለየ ና ስማርት ያደርጋቸዋል። የመጀመሪያው ስማርት ፖል ዝርጋታ የተከናወነው ከአልማ ሕንፃ ፖሊ መስመር ሲሆን በቀጣይ ሌሎች ቦታዎችም ላይ ዝርጋታው የሚሰራ መሆኑን ነው ከኃላፊዎቹ ገለጻ ለመረዳት የቻል ነው። ወደ ተመልካቾቻችን የሰዓቱን ዜናዎች ከማጠቃለላችን በፊት ዋና ዋና ጉዳዮችን በድጋሚ ላስታውሳችሁ። በአፍሪካ ዘላቂ ሰላምና ልማትን ለማረጋገጥ የእምነት ተቋማት ያላቸውን ሚና አጠናክረው እንዲቀጥሉ ፕሬዚዳንት ታዬ አዝቀስላሴ አስገነዘቡ። አማራ ክልል ለመልማት ሰላም ያስፈልገዋል ሲሉ በምክትል ርዕሰ መስተዳደር ማዕረግ የገጠር ዘርፍ አስተባባሪና የግብርና ቢሮ ኃላፊ ዶክተር ድረሳህሉ መናገራቸው የሰዓቱ ዜናችን ርዕሰ ጉዳዮች ነበሩ። አብራችሁን ስለቆያችሁ እናመሰግናለን። በያላችሁበት መልካም ጊዜ